ሰዎች አጥፉ፣ እባካችሁ ፕሊዝ እያለች ነው እህቱ። እናመሰግናለን፣ ሪምዬ አጽናኛ አበርቻትሽ፣ ነው በጣም ያሳዝናል። ሀቡዬ እናመሰግናለን፣ አንቺም እሱ አላህ የፈቀደው ነገር ነው የሆነው። ካላህ በላይ አዋቂ የለም፣ ከአላህ በላይ አዋቂ የለም። እሱ ያሻውን የፈቀደው አድራጊ ጌታ ነው። ዱ አድርጉላት ሰብር እንዲሰጣት ለእሷ ሺ ማሬ፣ ዱ አድርጉላት ሰብር እንድታደርግ እና በአላ እንደው ላላህ ብላችሁ ፎቶን አትለጥፉባት። ይሄን ነው ምን የምለው ሀቡዬ። አሁን ስክሪን ሪከርድ አድርገው ካልፖሰቱ እኔ ቪዲዮ እሰራለሁኝ። እሺ፣ ሀቡዬ የለቀቱ ሰዎቹም እንዲያነሱ እነግራቸዋለሁ። አይዞሽ፣ አላህ ይርሃመው። አንቺ በህይወት እያለ አስካመሻል፣ ለፍተሻል፣ ደክመሻል። ምንም ማድረጋችም ከዚህ በላይ አላህ ደግሞ አይሳሳትም። ስለዚህ እሱ ትክክል ነው። ብሩ ሲሞ እራሱ ጥሎኝ ሄደ እንጂ አላህ ይርሃመው። ጥሩ ሰው ነበር። ስለዚህ ደጀነት ነው። አይዞሽ አላህ ይርሃመው። ወደ ወደ ፈጣሪው ወደ ፈጠረው አምላክ ወደሚወደው ነው የሄደው። ስለዚህ በቃ አንቺ በርቺ፣ በእናትሽ በርታ በይ፣ ፕሊዝ በርቺ። ራስሽን አትጉጂ እንዳትጎዳ። በጣም በማስታመን ብዙ ደክማለን። በቃ የሰው ልጅ ካስታመም ነው። ባታስታመመው ኖሮ የግር ዛት የሆንባት ነበር። ካስታመም ነው። ምን እናደርጋለን። ከዚህ በላይ ምን ሆና ነው ለምትሉ ወንድሟ ሞቶባት ነው። በቀደም በካንሰር ታሞ በቀደም እርዳታ ስንሰበስብለት የነበረ ወንድማቸው ትናንትና አረፈ። እና ግን ፎቶ ለጥፋችሁ ቪዲዮ የምትሰሩ ሰዎች አስነዋሪ ነው፣ በጣም አስነዋሪ ነገር ነው። የሰው ልጅ ከሞተ በኋላ እኮ ፎቶ አይለጠፍም፣ ነውር ነው። እኔ አሁን ላስክሪን ወደ ሀገር እንዲገባ ድምስ ሲሆን በፍጹም ፎቶ ለጥፌ አላውቅም። ካያችሁ በስማቸው ብቻ ነው ቪዲዮ የምሰራው። አይለጠፍም፣ የሞተ ሰው ፎቶ አይደረግ ኑሬ ኑሬ በስከ መጨረሻ እንዲያረ

ትናንትና ትናንት ጠዋት የጀመረች ዋለች አደረች ይኸው። ይባልንበት ማረጋጊያ መድኃኒት ወይ ትሰጫታለሽ። ትንሽጠዋኝ ትንሽ ተኛች። መድኃኒት ሰጠዋት እና ሰጠች ተኛች። አሁን ከእንደገና መድኃኒት እንዳላወጧት ደግሞ ዲስታንሷ ከባድ ነው። በእንትን በሰውነቷ በጣም ቀጭንና አሁን ድግ እንዳትደግሚላት፣ ትንሽ ከተኛች ከትናንትና ማታ ነው የተኛችው። መቼ ተኛች? ያኔ ማታ ሳይሆን አራት ሰዓት ላይ፣ አራት ሰዓት ላይ ተኝታ ወዲያው ተነሳች። እነጭ ውሃም ከፈለገች አትከድክባቸው። ውሃም ታይማሪ ስለምትሄድ ደግሞ እዛ ከቤተሰቦቿ ጋር ደግሞ ደና እንደ አዲስ ለቅሶ እዚሁ ላይ ነው የምትመለሰው። እሷ አሁን ጥንክር ካላለች ኤርፖርት እራሱ አሁን ኤምባሲ ነግረዋታል። ትመለሻለች ተብላለች። ጠንከር ብላ ስትሮንግ ሆና እሷ ናት እዛ የምትሄደው፣ እዛ የምትቀበለው እሷ ናት። ገባሽ ካልበረታሽ ይመልሱሻል አሉ ነው ይመለሰ ማሬ ሌላን ጉዳይ ስላለ በውስጥ እነግርሻለሁ፣ እሺ። በውስጥ በጣም ትልቅ ይሄ ትልቅ ጉዳይ ነው። ማሬ ማግሳትንም ነገር ካለ ቢያንስ ንገሩኝ። እሺ፣ አይዞሽ፣ እነግርሻለሁ። ቮይስ ጉዳዩን እንዳለ ቮይስ አረግልሽ እና ማስረጃዎቹን ምናምን አሰባስቤ ይለትልሻለሁ። እሺ፣ እሺ፣ እሺ። ዋ አድርጉላት፣ ለሷም ደ አድርጉላት እንደው እ አመሰግናለሽ ቻ ላማለምንናነው የምትለውን የገባችው ወንድሟ ሞቶባት ነው። መቼነታ እርዳታ ስናሰባሰብለት የነበረው ልጅ አህመድ ይባላል። ትናንትና አረፈ። አላይን ሆስፒታል ቶማ ነበር የነበረው። ዘይላችሁም እንደውም ቪዲዮ አብሮ ተኩስ ያወራ ነበረ። ሀቢባ ዘ አርጊቪንግ ሄር ስሊፒንግ ታብሌት አንዴ ብቻ ሰጠናት፣ መድገም ፈራን አሉ እኮ ሰውነቷ በጣም ቀጭን ስለሆነ ካልተቋቋመች ብለን ፈራን፣ አንዴ ሰጠናት አሉ። ራሴ ማታኮ ሰምቼ ምናልባት ሚዲያ ላይ ካልተሰማ ሀቢባ ናት የተናገረችው እንዳልባል ብዬ ነው ሳልነግራችሁ ዘግቼባችሁ የወጣሁት። ያ ኤክስን ትዌንቲ ፎር ሀር ኬሪያ መግባት ፈልገሻል

ሰፋ ብዬ ምን ሆና የምታለቅሰው ስታወሪ፣ እንደ ባህላዊ የሞት ሂደት በቀደም እሷንም አለ። ሰብሩን ይስጣት፣ የጀነት ያድርገው። እንግዲህ ወደ ኢትዮጵያ ነው የሚላቀው። ቻኒ ብዙ ሙቀቱ የለኝም ማረፉን ብቻ ነው የሰማሁት። ትሪ ምናት የምታውቀው አላህ ይርሀማው በጋሪ ነው አላህ መቼ አይወጣም። ያው ታንቀስ እያረፈችም ቢሆን መቼም ካላለቀሰች ደግሞ ልትፈነዳ ነው። የዘላለም ግን እያረፈች ቢሆን ነው የሚያሳዝነው።

ዋናው ነገሩኝ ግን በጌታ መቼ እለት እርዳታ ስሰበስብለት የነበረው ልጅ አህመድ ይባላል። ወጣቱ ልጅ አርብ እለት እርዳታ የሰበሰብኩለት። ሁላችንም ወደ እዛው ነን፣ ተራችንን ነው የምንጠብቀው። ግን በሰው ሀገር ላይ ሲሆን ደግሞ ይከባል፣ በሰው ሀገር ላይ እህቱ ለፍታ ደግሞ አስታማ ይድናል ብላ ተስፋ አድርጋ ነበር፣ አልሆነም። ፈጣሪ ያለ ነው። በቃ የሞተ ስተገላገለ ያለ ነው። የሚያሳዝነው አንዳንዶቻችሁ የሞተ ተጎዳ ትላላችሁ። የሞተ ምን ያውቃል እኮ? ምንም አያውቅም። በህይወት ያለ ሰው ነው የሚጎዳ፣ ያን ሰው የሚወድ ሰው ለምሳሌ እህቱ የቀሙዳቱ ካንሰር መጥፎ ነገር ያለነው እየተባላን እኮ፣ እኛ እኮ እንዲህ ነን። ሞዴሬተሮች ለምንድን ነው መጥፎ ኮመንት የሚወጥ የማታደርጉት ሞዴሬተሮቻችሁ አይሰራም እንዴ አካውንት የተዘግቶ ከተመለስኩ በኋላ ንገሩኝ ካልሰራ አንስቼ እንደ አዲስ ልስጣችሁ ንገሩኝ እንትን አይለም አይ ሞዴሬተሮቻችሁ አይሰራም ዊ ሰፖርት ዩ ሀቢባ ቴንኪዩ ሶ ማች ችግሩ መጥፎ ኮመንት የሚጽፉት ፌክ አካውንት አሁን እቺ ምንም ፎሎ የላትም፣ ዜሮ ፎሎ። እኔ ለመሳደብ ብቻ ይህንን አካውንት ክሬት አርጋ። ምስኪ አይዞሽ እናት፣ ፈጣሪ ድረስልሽ የኔ ውድ። መቼም ደስተኛ ብትሆኝ ሰው አትሰሪ። እርግጠኛ ነኝ ደስታ ስለራቀሽ ነው። አይዞሽ ፈጣሪ ደስተኛ ህይወት ይስጥሽ፣ እንደኔ ደስተኛ ጤነኛ ያርግሽ ፈጣሪ። እሺ ሞዴሌተሮች ይሰራ እንዳይሰራም ነገሩኛ፣ እንደ ቼክ ላርግላችሁ አማይሰራኩናን አንስቼ ልስጣችሁ። ትናንትና መስዬ ትናንትና ገስት ማስገባት አልችልም ስትኝ ነበር። ምን ሆነ ነው? ሞዲሬተርሽ የእኔ አይሰራም ሀቡዬ። ስለዚህ አንስቼ ድጋሚ ልስትሻ። እሺ፣ ፒን ይኸው ፒን እያረግሻለ እንዴ! ይሰራል። ማኔጅ ገስትሽ ነው ማይሰራው። ፒን አረግሽ እኮ። ስለዚህ ሞዲሬተርሽ ይሰራል። ማኔጅ ገስትሽን ቼክ ላድርግልሽ። እሺ፣ ቆይ አንስቼ እንዳዲስ ልስጥሽ ልስትሽ። ይ አነሳሁትኝ። እሺ፣ የታለሽ